ታሪከን የኋሊት የጀርመን ናዚ የጥፋት ዓላማ አስፈጻሚ ሆነው ወንጀል የሰሩት የሂትለር ሹማምንት በኑረምበርግ ችሎት በሞት እንዲቀጡ የተወሰነባቸው በ1937 ዓ ም በዛሬዋ ቀን ነበር። ለአምስት ዓመታት የዘለቀውን አሰቃቂ ሞትና ውድመት ያስከተለውን ጦርነት የጀመረችው ጀርመን በጦር ኃይል ስትሸነፍ፣ የሲቪልና የጦር መሪዎቿ ተማረኩ። ጥቂቶች ራሳቸውን ገደሉ። ሌሎች ራሳቸውን ሰውረው ሸሹ። በተማረኩት የናዚ ሹማምንት ላይ ፍርድ ለመስጠት ድል አድራጊዎቹ የባለቃል ኪዳን አገሮች ለንደን ላይ ተስማሙ። በስምምነቱ መሰረት ከአሜሪካ፣ ከሶቪየት ህብረት፣ ከእንግሊዝና ከፈረንሳይ የተውጣጡ ዳኞችና ዐቃቢያነ ሕግ ጉዳዩን እንዲያዩ ተመረጡ። ተከሳሾቹ የሚጠየቁበት ሕዝብን በጅምላ በመጨረስ የጦር ወንጀለኝነት፣ ጦርነት በመቀስቀስ፣ በሰላም ላይ በተፈጸመ ወንጀል እና ሲቪሎችን በጦርነት በመማገድና በመግደል በስብዕና ላይ በተፈጠረ ወንጀል፣ እንዲጠየቁ በለንደኑ ስምምነት ተጠቅሷል። ችሎቱ የሚታይባት ከተማ ኑረምበርግ እንድትሆን ተመረጠች። ለዚህም ምክንያቱ ኑረምበርግ፣ በጦርነቱ ከወደሙት የጀርመን ከተሞች በተሻለ ቁመና የምትገኝና የተለያዩ የናዚ ድጋፍ ሰልፍ ሲደረግባት የቆየች ከተማ መሆኗ ነው። የናዚ የውጭ ጉዳይ ሚኒስትር፣ የምስራቅ ቅኝ ግዛቶች ሚኒስትር፣ የሀገር ውስጥ ጉዳይ ሚኒስትርና እና የአየር ኃይሉ አዛዥ የነበሩትን ጨምሮ 22 የሚሆኑ የናዚ ባለሥልጣኖች ለፍርድ ቀረቡ። በከፍተኛ ጥበቃ ስር በተካሄደው ችሎት፣ ተከሳሾቹ በሚቻላቸው መንገድ ለአስር ወራት ያህል ተከራከሩ። Im Sommer 1941 wurde ich persönlichen Befehlsempfang zum Reichsführer SS Himmler nach Berlin befohlen. በቀረበባቸውም ማስረጃ አስሩ በስቅላት እንዲቀጡ፣ ሶስቱ በእድሜ ልክ እንዲታሰሩ፣ ሌሎቹ እንደ ወንጀላቸው ከአስር እስከ 20 ዓመታት በሚደርስ በእስራት እንዲቀጡ፣ ሶስቱ በነፃ እንዲሰናበቱ ተፈረደባቸው። ውሳኔ በተሰጠ ማግስት፣ ጥቅምት ስድስት ቀን በታሰሩበት ግንብ በተዘጋጀ መሰቀያ የሞት ቅጣታቸውን በስቅላት ተቀበሉ። ከእነሱ መካከል የናዚ የግድያ መሐንዲስና የይሁዳውያን እልቂት ያቀነባበረው ሄርማን ጎሪንግ ውሳኔው ከሚፈጸምበት ቀን ዋዜማ፣ ደብቆት በያዘው አሲድ ራሱን ገደለ። ሌሎች የናዚ ሹማምንት በተለያዩ ጊዜያት በተለያዩ ሀገሮች ለፍርድ ቀርበዋል። የኑርምበርጉ ችሎት በጦር ወንጀለኝነትና በሰብአዊነት ላይ በተፈጸመ ወንጀል ፍርድ ለማየት የመጀመሪያው ዓለም አቀፍ ችሎት ነው። የሁለተኛውን የዓለም ጦርነት በመቀስቀስና ከዚያ በፊት ታይቶ የማይታወቅ፣ በሰዎች ላይ በፈጸሙት የእልቂት ወንጀል በናዚ ሹማምንት ላይ ፍርድ ለመስጠት የተሰየመው የኑረምበርጉ ችሎት ውሳኔውን ከሰጠ ዛሬ 79 ዓመት ሆነ።